በእስራኤል ላይ ጂሀድ እንዲታወጅ የወጣው ፋትዋ ውዝግብ አስነስቷል። ግብፅ ጉዳዩን በተመለከተ መግለጫ ሰጥታለች። ከጋዛ ቀጠና ይህ ሲሰማ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ከቻይና ጋር የገቡበትን የንግድ ጦርነት አፋፈመዋል። ቀውሱ ለመላው ዓለም እየተረፈም ይገኛል። ፒያሳ ኔትወርክ እነዚህን ጉዳዮች በስፋት ይመለከታል። ሰብስክራይብ በማድረግና ለሌሎች በማጋራት ላይክም በማድረግ አብራችሁን ሁኑ እንላለን። በእስራኤል ላይ ጂሃድ እንዲታወጅ የቀረበው የዓለም ሙስሊሞች ጥያቄ መነጋገሪያ መሆኑን ቀጥሏል። ዓለም አቀፍ የሙስሊም ምሁራን ህብረት ከሰሞኑ ባወጣው የሃይማኖት መመሪያ ወይም ፋትዋ እያንዳንዱ ሙስሊም ሀገር በእስራኤል ላይ ጂሃድ የማወጅ ግዴታ ተጥሎበታል ማለቱ ይታወሳል። ይህንን ተከትሎ ከዚህም ከዚያም የተለያዩ አስተያየቶች እየተሰሙ ነው። የግብፁ ተቀዳሚ ሙፍቲ ናዚር አያድ የወጣውን መመሪያ ኃላፊነት የጎደለ ነው ሲሉ ተችተዋል። ከአብድልፈታህ አልሲሲ መንግስት ጋር በመስራት የሚታሙት እኒህ የሃይማኖት አባት የታወጀው ወይም የተጠየቀው ጥያቄ ጭራሽ ሌላ ጣጣና ጥፋት የሚያመጣ ነው ብለዋል። የሙስሊም ምሁራን ማህበር እስራኤል በጋዛ ህዝብ ላይ የምትፈጽመው ግፍ ሊቆም ያልቻለው በሙስሊም ሀገራት ትብብር ማጣት ነው የሚል አቋም አለው። እናም ከተጨቆኑ የጋዛ ሙስሊሞች ጋር በመቆም ኢስላማዊ ግዴታችንን መወጣት አለብን ብሎ ጠይቋል ማህበሩ። የግብፅ የሃይማኖት መሪዎች ግን በዚህ አልተስማሙም። ሲጀመር ከሸሪያ ህግ ውጪ ማንም በግሉ ፋቷ ማውጣት አይችልም የሚሉት ሙፍቲ አያድ የትኛውም መመሪያ ቅቡልነት ባለው ተቋም ብቻ መውጣት ወይም መታወጃ አለበት ብለዋል። የፍልስጤም ህዝብ ህጋዊ መብት አለው። ይህንን መደገፍ የማንም የሞራል ግዴታ ነው። የማይሆኑ አጀንዳዎችን በመግፋት የፍልስጤም ህዝብ የበለጠ በጥፋት ውስጥ እንዲወድቅ ማድረግ ግን ተገቢ አይደለም በማለት የማህበሩን ውሳኔ ተቃውመዋል። የሙስሊም ምሁራን ማህበር ዋና ጸሐፊ በሆኑት አሊ አልቀራዳጊ ስም የወጣው መመሪያ ደጋፊዎችን እንዳገኘው ሁሉ ተቺዎችንም አፍርቷል። የግብፅ የሃይማኖት መሪዎች እንዲህ አይነቱ መመሪያ ሲወጣ ከግንዛቤ ውስጥ መግባት ያለባቸው ብዙ ነገሮች አሉ እያሉ ነው። አንድ ሀገር ወይም ብዙ ሀገራት ያላቸው አቅምና ዝግጁነት ወሳኝ ነው። በፖለቲካው በወታደራዊና በኢኮኖሚው መስክ ያወጁትን አዋጅ ተሸክሞ የመፈጸም አቅም መኖር አለመኖሩን ሳያረጋግጡ እንዲህ አይነት መመሪያ ማውጣት አይገባም ሲሉ የግብፁ ሙፍቲ አስረድተዋል። በመላው ዓለም በሚገኙና 1.7 ቢሊየን በሚሆኑ ሱኒ ሙስሊሞች ተጽዕኖ ካላቸው ምሁራን አንዱ የሆኑት ቀራዳጊ ግን በአቋማቸው ጸንተዋል። የግብፁ አያድ ግን ብቻቸውን አይደሉም። ሌላኛው ግብፃዊ የሰላፊ ምሁር ያሲር ቡርሃሚ ትችቱን መቀላቀላቸውን ሚድል ኢስት አይ ዘግቧል። አልሲሲ ስልጣን ሲይዙ ድጋፍ ካደረጉ የሃይማኖት መሪዎች አንዱ የሆኑት ቡርሃሚ መመሪያው ተጨባጭ በሆነ አቅም ላይ ያልተመሰረተ እና ግብፅ ከእስራኤል ጋር የተፈራረመችውን የ1979ን ስምምነት የሚጥስ ነው ብለዋል። በአሊ ቀራዳጊ ስም የወጣው ፋትዋ ግን በ14 ዕውቅ የሙስሊም ምሁራን ድጋፍ ተሰጥቶታል። ሙስሊም ምሁራኑ ከእስራኤል ጋር ስምምነት የተፈራረማችሁ ሀገራት ሁሉ ስምምነታችሁን አጢኑት ሲሉ ጠይቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም በምርጫ ወቅት የገቡትን ቃል ኪዳና አክብረው ሰላምን እንዲያሰፍኑ ጥሪ አቅርበዋል። ለ18 ወራት የዘለቀው የጋዛው ጦርነት በረደ ሲባል እየተጋጋለ ከ50 ሺህ ህዝብ በላይ ጨርሷል። እስካሁን እዚህ ግባ የሚባል መፍትሄ ሳያገኝ እስራኤልም ወደ ሰርጡ የሚገባ እህል ዘግታ እዚህ ደርሷል። አክራሪው የእስራኤል የፋይናንስ ሚኒስትር ቤዛሊል ስሞትሪክ አንዲት ዘለላ ስንዴ ወደ ጋዛ አትገባም ሲሉ በጭካኔ መናገራቸውም የሰሞኑ ዜና ነው። በሌላ የዓለም ጉዳይ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከቻይና ጋር የገቡበት የንግድ ጦርነት ከባድ ቀውስ እየፈጠረ ነው። ትራምፕ በሚወስዷቸው እርምጃዎች ምክንያት የአሜሪካ ምርቶች ከዴንማርክ እስከ ካናዳ ከሱፐር ማርኬቶች መደርደሪያ ላይ እየተነሱ መሆኑም ተሰምቷል። ዓለምን በየቀኑ የሚያስደነግጡት ትራምፕ ቻይና ላይ ለጣሉት ቀረጥ ከቤጂንግ ምላሽ ሲሰጣቸው መልሰው ሌላ ቀረጥ ጥለው ዓለምን አስጨንቀዋል። ከሚያዚያ ወር ጀምሮ ተግባራዊ የሚደረገው የትራምፕ ቀረጥ በቻይና ላይ ተጠራቅሞ ተጠራቅሞ 104 በመቶ ደርሷል። 20 በመቶ የነበረው ቀረጥ 34 እና 50 በመቶ ተጨምሮበት እዚህ ላይ ተገኝቷል። የዓለማችንን 43 በመቶ የኢኮኖሚ ድርሻ የተቆናጠጡት እነዚህ ዝሆኖች የገቡበት ፍጥጫ ሳሩን እየረጋገጠው ነው ተብሏል። አሜሪካ ቻይና ተደራድራ ቀረጧን እስካላስተካክለች ድረስ ፍልሚያው ይቀጥላል ብላለች። ቻይናም በውጭ ጉዳይ ሚኒስቴር ቃል አቀባዩዋ በሊጁዋን አንደበት እንዲህ ነው ያለችው፣ እኛ ቻይናውያን ቀውስ አንጠምቅም ነገር ግን ቀውስን አንፈራውም እናም እስከ መጨረሻው እንሄዳለን ብለዋል። አሜሪካና ቻይና ከግማሽ ትሪሊዮን በላይ ምርቶችን በየዓመቱ የሚገበያዩ የገበያ ጌቶች ናቸው። በሁለቱ አገራት መሃል የ585 ቢሊዮን ዶላር ዓመታዊ ንግድ አለ። ከዚህ ውስጥ 440 ቢሊዮን ዶላሩን አምርታ ወደ አሜሪካ የምታስገባው ቻይና ናት። አሜሪካ ወደ ቻይና የምትልከው 145 ቢሊዮን ዶላር የሚያወጣ ምርት ነው። በሌላ ቋንቋ አሜሪካ ለቻይና ከምትሸጠው ሶስት እጥፍ ቻይና ለአሜሪካ ትሸጣለች ማለት ነው። አስገራሚው ነገር እንደ አፕል የመሳሰሉ ኩባንያዎች ቻይና አስመርተው ወደ አሜሪካ የሚያስገቡት ምርት በራሱ አሜሪካ የንግድ ጉድለት ውስጥ እንድትገባ አድርጓታል። አሜሪካ ከውጭ ከምታስገባቸው ምርቶች በ2016 21 በመቶውን ከቻይና ነበር ታስገባ የነበረችው። ትራምፕ ከመጡ በኋላ ግን 13 በመቶው ብቻ የሚሆነውን ከቤጂንግ ታስገባለች። አሁንም ቢሆን ግን አንድ በመቶ የሚሆነውን የአሜሪካ ዓመታዊ ምርት ለቻይና በትርፍነት ታስረክባለች ዋሽንግተን ቻይናም ቀረጥ ሲበዛባት አምራች ኩባንያዎቿን ወደ ማሌዥያና ወደ ተለያዩ የእስያ ሀገራት በመላክ ከእነዚህ ሀገራት ምርቶችን ወደ አሜሪካ በማስገባት ቀረጥን ስትሸሽ ቆይታለች። ይህንን የአሜሪካ የንግድ ሚኒስቴር አረጋግጫለሁ ብሏል። አሜሪካ ለቻይና ከምትልካቸው ምርቶች ትልቁን ድርሻ የሚይዘው አኩሪ አተር ነው። ቻይና ይህንን አኩሪ አተር 440 ሚሊዮን የሚሆኑ አሳማዎቿን ለመቀለብ ትጠቀምበታለች ይላል የቢቢሲ ዘገባ። አሜሪካ ለቻይና ከምትሸጠው ምርት ዘጠኝ በመቶ ያህሉን ይህ የእህል ዘር ይይዛል። አውሮፕላንና ሞተሮች፣ መድኃኒትና ነዳጅ፣ ሌሎች በቻይና ተፈልገው የሚገቡ የአሜሪካ ምርቶች ናቸው። ከቻይና ወደ አሜሪካ ከሚገባው ምርት ዘጠኝ በመቶ ያህሉን የሚይዘው ደግሞ ስማርት ስልክ ነው። የዘጠኝ በመቶ ድርሻ አለው። የአሜሪካ ኩባንያዎች ለገዛ ህዝባቸው ቻይና አስመርተው ማምጣታቸው ሁሌም ገራሚ ነው። የእያንዳንዱን ስልክ ዋጋ ያወርድልናል ለሰው ኃይል የምንከፍለው ቻይና ትንሽ ስለሆነ ይህንን እያደረግን ነው የሚል ስሌት ቤጂንግን የምርት ማዕከል አድርጓታል። ኩባንያዎች ለዛው ለቻይና ገበያ በስፋት ለመሸጥ ዕድሉን ስለሚያገኙ ቻይናን የሚመርጡበት ተጨማሪ ምክንያት አላቸው። ቻይና ላፕቶፕ፣ የመኪና ባትሪ፣ አሻንጉሊትና የቴሌኮም መሳሪያዎችን ወደ አሜሪካ በስፋት ታስገባለች። አሁን የተጀመረው የንግድ ጦርነት የአሜሪካንም የቻይናንም ሸማች መጉዳቱ አይቀርም። እያንዳንዱ ቀረጥ እያንዳንዱ ምርት ላይ ሲያርፍ ዞሮ ዞሮ ሸማቹ ላይ መቆለሉ አይቀርም። ከፍተኛ የብረት ምርት የምታመርተው ቻይና የአሜሪካ ገበያ በቀረጥ ምክንያት የሚሸሻት ከሆነ ምርቷን ወደ ተለያዩ የዓለማችን ክፍሎች በገፍ ማስገባቱ አይቀርም። ይህ ደግሞ ከፍተኛ የሆነ የምርት መጥለቅለቅ እንዲኖር ያደርጋል እየተባለም ይገኛል። አሜሪካ ከመላው ዓለም ጋር ባለኝ ንግድ ከአንድ ትሪሊዮን ዶላር በላይ እየጎደለብኝ ነው ትላለች። ቻይና ግን በተቃራኒው አንድ ትሪልየን ዶላር ያህል የንግድ ትርፍ አላት፤ ከምታስገባው ይልቅ የምትሸጠው ይበልጣልና። ዶናልድ ትራምፕ ለዚህ ዋነኛ ምክንያት እኛ ሌሎች ላይ የምንጥለው ቀረጥ አነስተኛ ስለሆነ፣ በተቃራኒው ደግሞ ሌሎች የእኛ ምርቶች ላይ የሚቆልሉት ቀረጥ ከፍ ያለ ስለሆነ ነው የሚል መከራከሪያ ያቀርባሉ። ሌሎች አገራት የሚከላከሏቸው የኢኮኖሚ ዘርፎች አሉ የሚሉት ነ ትራምፕ እኛ ስናደርገው ሊገረሙ አይገባም ባይ ናቸው። ይህ የትራምፕ መንገድ ግን የታሰቡም ያልታሰቡም ጉዳዮችን አምጥቷል። የአሜሪካው ፕሬዝዳንት፣ በየቀኑ ከሁለት ቢሊዮን ዶላር በላይ ከቀረጥ ማግኘት ጀምረናል ቢሉም ያልታሰበ አደጋም ከፊታቸው ተደቅኗል። ይህም የአሜሪካን ምርቶች አንገዛም የሚል ስሜት በአውሮፓና ካናዳ ብቅ ብቅ ማለቱ ጉዳይ ነው። ካናዳዎች የሚወዷቸውን የአሜሪካ የወይን መጠጦች ትተው የሀገራቸውን መሸመት ጀምረዋል። እያንዳንዱ ምርት ከየትኛው ሀገር የተመረተ ነው የሚለውን የሚለዩበትና አማራጭ የካናዳ ምርቶችን የሚጠቁም መተግበሪያም ስራ ጀምሯል። ማፕል ስካን የተሰኘው ይህ መተግበሪያ በጥቂት ጊዜያት ውስጥ ከ100 ሺህ በላይ ጊዜ ዳውንሎድ ተደርጓል። በምርቱ ላይ የተለጠፈውን ባርኮድ በማንበብ ይህ ምርት የዚህ ሀገር ነው፣ እንዲህ እንዲህ የሚባሉ መሰል የካናዳ ምርቶች አሉ፣ የሚል ጥቆማም ይሰጣል። አንዳንድ ሱፐር ማርኬቶች ደግሞ ለደንበኞች ቀለል ለማድረግ ብለው በምርቶቹ ላይ የካናዳን ሰንደቅ እየለጠፉ ይገኛሉ። በዴንማርክም ተመሳሳይ ስሜት አለ። ዴንማርክ በእጅ አዙር የምታስተዳድራትን ግሪንላንድ ደሴትን እጠቀልላለሁ የሚል ቃፍ ከትራምፕ አንደበት ከወጣ በኋላ የኮፐንሃገን ሰዎች የአሜሪካ ምርቶችን በሌላ ለመተካት ጥረት እያደረጉ ይገኛሉ። ይሁንና እንዲህ አይነቱ አድማ በሆነ የፖሊሲ ለውጥ ወይም መሰላቸት ብን ብሎ ሊጠፋ እንደሚችል ይነገራል። ዳግላስ ኢርዊን የተባሉ የኢኮኖሚክስ ፕሮፌሰር መሰል አድማዎች አጠቃላይ ኢኮኖሚያዊ ምስል እንደማያሳዩና በወረት ሊቀሩ የሚችሉ እንደሆነ ይጠቁማሉ። ይሁንና አዝማሚያው የሚቀጥል ከሆነ ግን አስጊ ነው። ምክንያቱም በቀጣዮቹ ወራት አሜሪካ ሄዶ ይዝናና የነበረ የካናዳ ዜጋ አሜሪካ አልሄድም እያለ ነውና እንደ ዩኤስኤ ቱዴይ ዘገባ ከነሐሴ እስከ መስከረም ወር አሜሪካ ለመሄድ ይቆረጥ የነበረ ትኬት በ7 በመቶ ቀንሷል። በአሜሪካና ካናዳ መሃል ያለው ጉዞ ቀንሶ ቀንሶ አየር መንገዶች 320 ሺህ ተሳፋሪ መያዝ የሚችሉባቸውን በረራዎች እየሰረዙ ነው ተብሏል።